በካኔ በቃ እኔ ታዲያ ሀብል ምናምን ሃይማኖት፣ ይህ ቀን ያልፋል። ኧረ ተይ በሰው ሞራል ላይ አትመጻደቅ። ምን ሶሲ ያለሽ ብሩጋ ስትመጭ ትላንትና ይቅርታ ምናምን ስትያት፣ ክፉ አትናገር አለ የሀገሬ ሰው። ሃይማኖት ቢያንስ እንኳን ለሰላም ዋጋ መክፈል አለብሽ። ምን አስበሽ ነው እንደዚህ የምትሆኝው? ጉድ እኮ አስታራቂታ ብዬሽ ወጪው ማለት ነው። በቃ እሺ ካለች አለች ካላለች የራሷ ጉዳይ። እንደፈለገች ትሁን በቃ፣ ትዘን ትጨፍር። ብሩክ የኳስ ስራ ይዟት ነው በቃ። አሁን እናንተ ይቅር እንድትባባሉ ልጅ ብቻ ነው የምፈልገው። ከዛ በኋላ ያለው ነገር በስቴፕ ነው። ላይክ በጣም የሚፈልግ ሰው እንደዚህ አይደለም። በቃ ብሩክ በጣም በቃ ይዟታለች ልጅ በጣም ብዙ ነጻነት ተነፍጋለች። ስለዚህ እንደፈለገች ትሆን። ይህ ብዙ ነገር አምሯታል። በቃ ማል አይደለ አሁን ሴቶቹ ነገ ከሌላ ሰው ጋር ቪዲዮ ተደጎዳ ከሌላ ሰው ቪዲዮ ምናምን ይሰሩ የለ ነፈቴያ ምናምን ምሳሌ ማለት ነው። እነሱ ግን ማለት ነው ሁንኛ ሰው አብሯቸው የሚሰራ ሰው ስላጡ ነው የሚቀያይሩት። እነሱን ስላየች ነው። ስለዚህ ከነሱ እኩል መሆን ፈልጋ ነው። ትሁን ትሁን ታዋት በቃ ታስጨንቋት እንዴ! ምን ነው እንደዚህ ይህን ያህል እንዲሁ ርብስባ መድረ ወደዚህ መወጣጠር፣ ለሰላም ሰላም ለመፍጠር ይሄን ያህል መወጣጠር ለምን ያስፈልጋል እንዴ? የሰው ልጅ የሰው የሰው ሞራል ለመስበር እንዴ? ምን ነው አንች ፕራንግ አድርገሽ ማታቂ መስልሽ? እንደ ስንትና ስንት ወንድ አይደል እንዴ እየጎተተ ጫፍ ቅሬ ነበር። ትምህርት ቤት ተዘግቶቢ ነበር ነበር ትምህርት ቤት ተሰርቄ ነበር። ምናምን ምን እናውራ ከተባለ ብዙ ነገር ይወራል። አንቺም ስለሱ የምታቂው ምን የምታቂው ሁሉን ነገር። ይቅርታ እያልኩ አልፌ ያለ ምንድነው ይቅርታ እያልሽ የምታልፊው። እንደው አብራችሁ የኖራችሁትን ሰው ማለት ነው። ከካሜራ ጀርባም ሆነ ምንም ሆነ ተበዳድላችሁ እንኳን ይቅርታ ከተየተጠያየቃችሁበት ነገር ስትጣሉ ሚዲያ ላይ አታውጡ። ጓደኛሞች አረላችሁ እንዴ እናንተ ስንት ነገር። በአንቺ በኩልስ ቢታይ አይኖርም? እን በብሩክ ጋብቻለ እንዴ የሚታየው? ቆም ብለሽ አስቢ፣ በመጀመሪያ የመጣሽበትን አስቢ። አረ በስመ አብ፣ አንቺ አናግሮ አናጋሪ ነሽ። ሰላም ጤና ይስጥልን ውድና የተከበራችሁ የሳና የቻናላችን ቤት ዘወድ፣ እንዴት ናችሁ? ዳና ናችሁ አለው ደህና ነኝ። ሃይማኖት ምን ሆና ነው? ግን ሃይማኖት ጸበል ያስፈልጋታል። ጸበሉ ውሰዷት፣ አማኔል ጸበሉ ውሰዷት። እኔ በፍጹም ዳኒ በቃ ብሩክን የማያስጠጋ መድኃኒት አድርጎባታል። ስለዚህ አማኑኤል ጸበል ያስፈልጋታል። ዝም ብላችሁ አትይዋት፣ እስክታብድ አጠይቋት አጠብቋት። የምሬ ነው የምላችሁ። እኔ በዚህ ልክ እንዲሆና አይቻት አላውቅም። ምን ሆና ነው? ቆይ ምን ጎሎባት ነው ማለት ምንድን የሆነችው? አረ አሳራቂ ተብያዎቹ ደግሞ በቃ እንደዚህ ችግር አትበሉ። በቃ ተዋ፣ ተዋቸው ተዋቸው፣ የምር ተዋቸው። በቃ እሱም ሰላሙን ያግኝ እሷም እንደፈለገች የፈለገችበት ትድረስ። ቴዎ እስኪ ሁሉንም ነገር ማየት ጥሩ ነው አንዳንዴ ማየት ጥሩ ነው። መሰላቸት ምናምን ይመጣል። ስለዚህ የምትፈልገውን ነገር ትይ ትይ እና ትጨርስ። ለምን ብርኬ ወደዛም ወደዚህም እንዳትል አስከብሮ በስርዓት ይዟት ቤተሰብ እንዲወዳት አድርጎ ዩቱብ ቻናል ላይ እሱንም እሷንም እንድንወዳቸው ሆነን እስካሁን ድረስ አብረናቸው ቆይተናል። ካሁን በኋላ አልፈልግም በብቻ ነው የምሰራው ካለ ትስራ። በብቻዋ በቃ መብቷን አክብሩላት። እንደፈልግሽ ጥዉን በቃ አንድ ቀን ይገባታል። ከዛ በኋላ ወደ ራሷ ትመለሳለች። በቃ ብሩክንም አታስጨንቁት በዚህ ልክ ማለት ነው። ምንድነው ከፍ ዝቅ አሳደገችው እንዲሷ ዘጠኝ ወር ሙሉ አረገዘችው እንእናቱ እናቱ እንኳን እንደዚ ስትናገረው ሰምተን አናቅም። ምንድነው ይሄን ያህል እንደዚህ ጠቃጠቃጠቃ ምንድነው እንደዚህ ቁን ውጥርጥርጥር ማለት ካቅም በላይ ማለት ነው። የምሬን እውነት አንዳንዴ በቃ ማለት ለተመልካች ክብር ያለው ነገር ብትናገሪ በጣም ጥሩ ነው። አትውደጁ ጥዩ አታክብሪ ከፈለግሽ ግን። ተመልካቾች እሺ ማክበር አለብሽ። ይሄንን ቪዲዮ እንደሚጫን ታውቂያለሽ አይደል? ስለዚህ ቢያንስ እንኳን ይሄ ነገር ያልፋል። ማያልፍ እኮ ቀን የለም እኮ። ሁሉም ነገር ያልፋል እኮ። ሲያልፍ ከምትጸጸችበት እንዲህ ብለሽ ነበር ከምትባይ ለንግግርሽ አስተካክ አንቺ አስተካክለሽ ከተናገርሽ እሱ ማስተካክሎ ይናገራል። በመጀመሪያ እሷ በሰላሳ ሁለት እሾህ ስክት ስክት ስክት ስክት ስክታደርግበታለች። ከዛ በኋላ እሱ ይጮኋል እንዲህ እየጮኸባት ትላላችሁ። እሷ መጀመሪያ እንዲህ አፏ፣ እናቴ አፏ ኮ ጥይት ያስታል። ኧረ በኢየሱስ ስም ምን ሆነሽ ነው እንደዚህ? ቅቤ ያለዋ ጦሽም እንዲህ በህፃንነት ሽግል ያናድዳል። አንዳንድ ጊዜ እንደዚህ አይነት ነገር የሆነ ማለት እኛ የምንኖረው የራሳችን ህይወት ነው። እናንተም የራሳችን ህይወት ነው የምትኖሩት። በእርግጥ እንዲህ የመናገር መብት ላይኖረኝ ይችላል። ግን ደግሞ ያረገችው ነገር ያናድዳል፣ ያስጠላል። የምሬ ነው የምላችሁ በጣም የሚደብረው እንዴ በጣም ስሜታዊ ያደርጋል። ዛሬ ደግሞ ቪዲዮን እንዳየሁት ነው የሰራሁት። አምላኬ ወይ ምንድን ነው የተናገርኩት? እስካሁን ድረስ ግን ትክክለኛውን ነገር ትክክለኛውን ነገር እንድናገር አድርገኝ ፈጣሪ ወይ አይ ይህች ቀን ታልፋለች። ላይ ያገረ ሰው እውነት ሃይማኖት ተሳስተሻል። የምር ተሳስተሻል። ፕራንክ አድርጎ እንደማያቅ ሰው እንደዚህ በፕራንክ ብሩኬን ልለየው ነው ማለት በጣም ያሳዝናል። ያንን ሁሉ እድሉን ቻንሶን አበላሽተሽበት። ሴት አትመኑ እሺ እኔም ሴት ነኝ ግን ሴት አትመኑ። አይገርማችሁም? ወንድ አትመኑ እል ነበር እኔ። ለካ ሲደርስ እንደዚህ ነው። ለካስ የሴት ይበሳል ደግሞ ለካስ ለካ አይ የተጎዳ ብቻ ነው የሚያውቀው? ምን ያክል ቅስሙ እንደተሰበረ። እኛ ሰዛሬ ድራማ ነው፣ ውሸት ነው ምናምን እያልን በድራማው መሃል ተጣል ተቆጫላሉ እናንተ ዛሬ እኮ ነው የሰማሁት፣ እኔ ጉዴ የፈላ። ድራማ ነው ምናምን እያልን ስንበጠረቅ ከርመን በድራማው መሀል ተጣልተዋል አጅሬዎቹ ማለት ነው። ስለዚህ እናቴ፣ ወደ ራሳችሁ ለመመለስ አስታራቂዎች፣ ሰውዮቹ በመጀመሪያ ለብቻዋ ሀይሜን አናግሯት። በቃ እሷ አሁንም ገና እኔ እንጃ፣ በዚህ ሁኔታ ታረቁ አልታረቁ ምን ይሰራል? ምንም አይሰራም እኮ ማለት የሆነ የተፈጠረ ነገር በትዕግስት ካላሳለፉ የሆነ ነገር ካልተግባቡ አሁን ይሄ ፕራንክ እውነት ይሄ ቂም የሚያስመጣ ነገር ነው? ምን ቂም ያስመጣል? አያስመጣም እንዴ። ሶሲ ዳኒን እንደምትወደው ታውቃለች። ከህይወቱ ከህይወታቸው እንውጣላቸው እኛ እያለች እየለመነችው ነው ዳኒን አሁን እብሩክ ጋ አሁን ሶሲ ምን አላት ብላ ነው የምታስበው። ብሩክ ጋ ስትመጣ የምትናግረው ነገር ሲያስጠላ በቃ እየፈልጋችሁ ተሳደቡ ከፈለጋችሁ ማለት ነው። እናንተ የአበላ እጅ ለካ እንደዚህ ነው እንዲህ የሚረገመው እንደዚህ ነው እንዲህ የሚረገጠው እንደዚህ ነው እንዲህ የሚንቋሸሸው። ያለ አበላ እጅ ሞገሳል፣ አለ ሀገሬ ሰው። አይ በጣም የሚያሳዝነው ግን በዚህ ልክ እንደዚህ ውርድ ብሎ መታየት በጣም ይደብራል። እውነቴን ነው የምናገረው። ሰው ከፍ ብሎ ተወዶ ለነገሩ አንበሳ ሆና አህያ ከሚወድ ነው ምናምን አህያ ሆነ ብትጠላ ይሻልሃል ያለችው ራሷን ነው የገለጸችው። እዚህ ጋር የምሬ ነው ምላች ያ ጥቅ ስለ ራሷን የሚመለከታት ለማንም አይመለክትም። እውነት እውነት እንጂ ጉድኮ ነው። አሁን እኮ አሁን ስለ አንቺ እሱ አሁን ያንን ፕራንክ ስላረገ እሷ እንደዛ ትክንክን ትክንክን እያለጋት በቃ ምላስ የጨመርላትም እሱ ነው፣ በእርግጠኝነት ማለት ነው አንዳንዴ ስንቀና የምናወራው እናቅም እኛ ሴቶች ማለት ነው። እንደዛ ናት አሁን ሃይማኖት ማለት ነው ሶ የአንገት ሀብል ማሰር ቀልድ ነው። እንዲህ ረድዛ የምን ማለት እሱ እዚህ ጋር ያለ እዛ እሷዛ እሱ ከማይፈልገው ሰው ጋራ እንዴት ብላ ነው የአንገት ሀብል የምታደርገው? ተለያይተና ያደረግ ነው እሱ። ኦኬ ተለያይተሽ ነው ያደረግ ሹ እንደዛ ይሆን? እንደዛ ከሆነ ጥሩ ነው ጥሩ ነው ደግሞ እኮ እሱ አልጠራሽም እኮ እሱ ሲጠራሽ ነው። እያገኘህኝ ጨቅጨቀኝ ምናምን እንደገና ደግሞ ሰላምህ ነበር ናፈቀኝ። ሰላምህ ነበረ እንዴ? ስለ ሰላሙ ምን አስጨነቅሽ አንቺ? አልፈልግህም ከህይወት ውጣ ብለሽ ረቅጠሹ ገፍተሹ በጥፊ መተሹ ሄዷል አደል እንዴ? አጠፋም አላጠፋም ይሄ ሰው ተገፍቶ ነው ሄደው። አለቀ ይቅርታ ጠይቆ ግርሽ ላይ ወድቆ ተገፍቷል። ኦልሬዲ በቃ አለቀ። ከዚህ በኋላ ስለ እሱ ደህንነትም እሱ ጋር መደወልም አያስፈልግሽም እኳ አንቺ ሃይማኖት ተብዬዋ ማለት ነው። ሰላምን ካልፈለግሽ ምን አስደወለሽ? ሰላምን ካልፈለግሽ ስለሱ ጤንነት ምን ያሳስብሻል? ምን በጣም የሚያስጣለው የምሬን እውነት እኔ እንጃ አላቅም። እኔ ምን እንደተናገርኩም አላቅም ዛሬ። አንዳንዴ እውነት ስሜታዊ ስትሆኑ ብታወሩትን አታቁም። ፈጣሪ ወይ እያወራሁትን መልሼ የሰማዋለሁ ወይም ደግሞ አልሰማውም እንደፈለግ። የሰሩት ስራ ትክክላለሁ። ሃይማኖት ያደረገችው ነገር ትክክል አይደለም። በቃ በመጀመሪያ ብሩክ ስለመጣ በጣም ደስ ብሎኛል። ምክንያቱም እንደዚህ ማለት እንዲሆንኩ እንዲሆንኩ ብለህ ለነገራቶች መሸሽ፣ ዝምታ መምረጥ የለብህም ስራህንም አንድ ስራህን መስራት አለብህ። በቃ ሲጀመር ከአሁን በኋላ እንደዚህ ለእንደዚህ አይነት ንግግር አስታራቂ ተብያችሁም ማለት ነው ጣልቃ ትግቡ። በቃ ይቅር፣ በቃ በራሳቸው ጊዜ ሰይጣናቸው፣ የሁለቱም ሰይጣን ይብረድ። በተለይ የሀይሚ ሰይጣን የሀይሚ ሰይጣን ብሩኬን ሲያይ ሌላ ነገር እያደረጋት ነው እየቀየራት ነው። ስለዚህ በቃ አታገናኟቸው ተዋቸው። እኔ እንደዛ ብዬ ነው የማስበው ቤተሰቦች፣ ምክንያቱም ምንም መቼም ሰላም አይወርድም በእንደዚህ አይነት ሁኔታ። አንደኛ ሀይሚ ከእሱ ጠላቶች ጋር ነው እየተሻረከች እየሰራች ያለችው። ወደደችውም ጠላችውም አያገባንም። የፈለገችውን በዛ በዚህ በምሰራው ቪዲዮ ውስጥ የፈለገችውን ነገር ታስተላልፍ። በቃ ብሩክ ጋር ጥሩ ስሜት የለውም አለቀ። ስለዚህ ጥሩ ስሜት ሳይኖረው እሱ ደግሞ እሷን እሷን የሚልበት ምክንያት የለውም እሷን በእሷ አትኖርም እሱም በሱ አይኖርም ፈጣሪ የጻፈለትን ነው የሚኖረው ፈጣሪ የጻፈላትን ነው የምትኖረው አለቅ ስለዚህ ምንም ያን ያህል ተስፋ የሚያስቆርጥ ነገር የለም ብሩክን በቃ ጠንከር ብለ ስራ መስራት አለብህ እንዴ ካንዴ አንዴ በሴት አንዴ በወንድ እየጎተተች ስንት ጊዜ ፕራንክ እያደረገችው እንኳን ስንት ጊዜ በጣም ተስፋ ቆርጦ እንኳን ልቡ ተሰብሮ ይቅርታ አድርጎላት እንኳን እዚህ ደረጃ ደርሰዋል። ዛሬ ግን እሷ ተነስታ ህዝብ እንዲጠላው፣ ህዝብ የሆነ ነገር እንዲያደርገው እናንተ እንኳን ፍቅረኛ ጓደኛ ኮ ገበናን ይደብቃል። እኔ ከካሜራ ጀርባ ስንት ነገር ይቅርታ ይቅርታ እያድርጉለት ምንድን ነው ይቅርታ የምታደርገው አንቺ? አሁን ይቅርታ የሚያደርግ ልባለሽ? አሁን ይቅርታ የሚያደርግ ልባለሽ እንደዚህ ለሌላ ሰው ሊኖርሽ ይችላል፣ ለብሩኬ ግን አይደለም። ይቅርታ አንድ ነገር አይተሽ ራሱ የምታልፊው ራሱ የሚመስል አይነት ጸባይ የለሽም። ለምን እውነቱን አንነግርሽም ማለት ነው። ሶ ቢኖር እንኳን እንደዚህ ተብሎ አይወራም። ቢኖር እንኳን ማለት ነው፣ ሲጀመር ምንም አይኖርም። ቪዲዮ አላችሁ? ቪዲዮ የለ። ፎቶ አላችሁ? ፎቶ የለ። ምንም ማስረጃ ሳይኖራችሁ በዚህ ልክ ግን የብሩክን ስም ለማጥፋት የምትሯሯጡት ነገር በጣም ነው የሚያስጠላው። ምንም ብሩክ አመጣውም አላመጣቸውም እነዚህ ዳኒና ሶሲ በቃ ለዛች አንድ ፕራንክ ነው የመጡት። በሱ ጉዳይ ብዙ ነገር ተፈጠረ የለም እንዲፈጠር ያደረግሽው በር የከፈትሽው ራስሽ ነሽ። በሩን የከፈትሽው ደግሞ አንቺ ስለምትፈልጊው ነው። በቃ የበር መከፈት አለበት ብለሽ ራስሽ ነሽ የከፈትሽው። ሶ የተከፈተውን በር ለመዝጋት ብሩኬ ከአንቺ ጋ በጣም ጥሯል፣ ሞክሯል፣ የበኩሉን በጣም አድርጓል። በቃ አንቺ ደግሞ እንዲዘጋ አልፈለግሽም። ክፍት እንዲሆን ነው የፈለግሽው። ማንም ሰው እንዲመጣ፣ ማንም ሰው ክብርሽን እንዲያዋረድሽ ፈቀድሽላቸው። መጡ በቃ በክብርሽ ሚዲያ ላይ የወጡ አሰጡሽ። በቃ በምትሰሪው ስራ ሚዲያ ላይ አሰጡሽ። ምን ያርግ ብሩኬ? ብሩኬ ምን ያርግሽ? እዚህ ጋር ምንም የሚያርግሽ ነገር የለም አይደል? እንዲህ ቤተሰቦች አንዳንዴ ስለ እውነት ፈርዳችሁ የራሳችሁ ጉዳይ። እግዚአብሔርን ስለ እውነት ፍረዱ፣ ስትፈርዱ ማለት ነው። አንዴ ሃይማኖት አሁን በዚህ ልክ በዚህ ፕራንክ ይሄን ያህል ጉዞ መጓዝ ነበረበት? እኔ ማለት እስከ ዛሬ ድራማ ነው እያልኩ ነበር። አሁን ግን ድራማ አይደለም። በመጀመሪያ ድራማ ነበር ግን ሪሊ ነው። እኔ ሰምቻለሁ። ምክንያቱም ዛሬ ሳምሪ ቡታጅራ ሄዳ ነበረ። ለእንትና ነግራው ነበር። ለማን ነው ስሙ? ለሀብ ማለት ነው። እና ብቻ ያው እኔ ማውራት አልፈልግም እዚህ ጋር ግን በጣም ነው የሚያሳዝነው። በጣም ይገርማል። ግን በዚህ ልክ አይደረግም። ሀይሚ ማለት ነው ተሳስተሻል። ይህ ስህተትሽ ላይታይ ይችላል። አሁን ምናልባት ምንም ኦዲዬንስም ሀይ ሀይ ቢልሽ ጥሩ ነገር መስራት በራስሽ በጭንቅላትሽ ነው እንጂ በሰው አይደለም። ያደረግሽው ነገር ትክክል አይደለም። ቢያንስ እንኳን ይሄን ያሁኑ ነገር ሰላም አድርገሽ ብሩኬ፣ መለየት ብትፈልጊ በሌላ መንገድ አልፈልግህም ብሩኬ ብለሽ መሄድ ትችላለሽ። መብትሽ ነው። ማንም አይከለክልሽም። ግን በዚህ ሰበብ ምክንያት በጣም ይደብራል። ለማንኛውም ይህ ብቻ ከባድ ነው። እውነት ሳትወድ በግድ ያስቃል ያለው ነገር። ለማንኛውም ብሩኬ ከዚህ በኋላ ለኒንጃ ባታገኛት ነው የሚሻለው። ምክንያቱም በምትናገረው ንግግር ወይ አንዴ ተሳስተ በጥፊ ሌላት ይችላል፣ አታወቅም። እናንተ የሰይጣን ነገር በጣም ተስፋ ቆርጧል። እንደምታዩት ከሆነ ሁሉ ነገሩ ተቀይሯል። እና በዚህ ልክ መሳፈጥ ጥሩ አይደለም። እግዚአብሔርን ጥሩ አይደለም። እሱ ፈልጎ ሳይሆን ሳይፈልግ የማይሆን ነገር ውስጥ ይገባል። ስለዚህ አስታራቂ ተብዮቹ አታገናኟቸው፣ በቃ መፍታት ከቻሉ ከካሜራ ጀርባ ውርታችሁ ጨርሳቸው። ካለበለዚያ ካሜራ ላይ በዚህ ልክ አታምጧቸው፣ በቃ ሲጀመር ካሁን በኋላ ታረቀች አልታረቀች ሃይማኖት፣ እኔ ምንም ተስፋ ቆረጥኩባት። እኔ ብልጥ ሴት ነበር የምትመስለኝ፣ የምሬ ነው ብልጥ ሴት በቃ ስማርት ስማርት ሲሏት እንደዛ ነበር የምትመስለኝ። ዛሬ ግን ወረደችብኝ የመጨረሻ የምሬን ነው እ ሳምንትም ሶስት ሳምንትም ቆይታ አሁንም ሶሲ ጋር ናት። ከሶሲ ጋር እየተቃቀፈች፣ ለምን ለእኛ ለቤተሰብ ነው ለኦዲየንስ ነው? ምን እንድንልሽ ጠብቀሽ ነው? አንቺ እዛ ሄደሽ እየተሳሳምሽ ብሩክ ጋር ስትመጪ፣ ሶሲ ናምጥተህ ሶሲ ናምጥተህ በቃ ችግርሽ አንድ እና አንድ ብሩክ መለየት ነበረ። በቃ ተለየሽ አለቅ። ምንም አዲስ ነገር የለውም። ምክንያቱም ከእነሱ ጋር አይታችኋታል፣ እንዴት ሁለት ቀን ሙሉ ፒስ ሆና ቪዲዮ እንደሰራች እንዴ! ሶሲንም ሰላም ስትላት ምን ስትላት ነበረ ዛሬ ብሩክ ጋ ሄዳ? ምን እንደዚህ ማሽቃበጥ ምን አስፈለገ? አረ፣ የማይመስል ነገር ማውራት እንደ ይህን ያህል ስለዚህ በቃ ራስሽ ነሽ። ለመዋረድም ለመደነቅም በር የከፈትሽው ራስሽ ነሽ። ብሩኬ የከፈትኩትን በር ልዝጋ ብሎ ሲጥር ሲጥር አንቺ እየከፈትሽ እየወጣሽ ነው። ስለዚህ የከፈትሽ እንዳትወጪ ብዙ ጥረቶችን አደረገ። ለፋጣረ አንቺ አሰሚም። ስለዚህ የማይሰማን ሰው ደግሞ ምከራው፣ ምከራው መከራ ምከራው ነው የሚባለው። አለቀ። አሁን ብሩክ የወሰነ ውሳኔ በጣም ጥሩ ውሳኔ ነው። እንደሆኑም በቃ ራቅ፣ የምሬ ነው ራቅ፣ ስራህን ስራ ራቅ። በቃ ማግኘት አይጥበ። እንደዚህ ለመቸካትክ ለመቸካትክ መገናኘት የለበትም በፍጹም። ለምን ከባድ ነው? የሆነ ቢሳሳትስ? ቢመታትስ? ስለዚህ ቢቀር ነው የሚሻለው። እኔ እንደዛ ነው መርጦ። ቤተሰቦች፣ ሌላ ዛሬ በተናገርኩት ነገር ከከፋችሁ ምንም ማድረግ አልችልም። በቃ ይሄ መሆን የለበትም። ከሃይማኖት እኔ ይሄን አልጠብቅም። አለቀ። ምንም አዲስ ነገር አይፈጠርም። የፈለጋችሁት ማድረግ ትችላላችሁ። ስለዚህ ብሩክ ስለመጣ በጣም በጣም በጣም አድርገን እናመሰግናለን። ከሚዲያው ጭራሽ ጭራሽ መጥፋት የሚባል ነገር አታስበው። ምክንያቱም ምንም ይፈጠር ህይወት እንዲህ ናት፣ በቃ ለአንዱ ደስታ ለአንዱ ሀዘን ናት። አለቀ ባላሰብከው ሰዓት ይፈጠራል ይሄ ነገር። ስለዚህ ሁልጊዜ እግዚአብሔር ያለው ነው የሚሆነው ምናምን ብለህ ትመክረን የለኛም። ስለዚህ አንተም ጠንካራ ሁን እኛ ደግሞ በቻልነው አቅም ከጎንህነን። ሁሉም ነገር እግዚአብሔር ከፈቀደ ይስተካከላል። እግዚአብሔር ካልፈቀደ ደግሞ አይስተካከልም፣ የተሻለ ነገር ፈጣሪ ስላዘጋጀልህ ነው። እሷም ደግሞ የተሻለ ነገር ፈጣሪ ስላዘጋጀላት ነው። ስለዚህ አለቀ። እኛ ከሁለታችሁም ጋርም ጥሩ ጥሩ ሁኔታ ጥሩ ጥሩ ነገር ተምረናል ከሁለታችሁም ላይ። አሁን ላይ ግን ሀይሜ በጣም አሳዝናናለች፣ በጣም አስከፍተናለች። የምሬ ነው። እኔ እንጃ እኔ መደገፍም ምንም አይደል፣ ምንም በሉት፣ ማዳላትም የፈለጋችሁትም ማለት ትችላላችሁ ምንም እኔ ኦዲንስ ነኝ። ምንም አዲስ ነገር የሚፈጠር ነገር የለም እና በጣም ያሳዝናል። ኦ ማይ ጋድ